የቪታሚን ዲ እጥረት ሰውነቱን በብዙ መንገዶች እንደሚጎዳ ያውቃሉ? የቪታሚን ዲ እጥረት ወደ ከባድ በሽታዎች ሊያመራ ይችላል። የቪታሚን ዲ እጥረት የአጥንትና የጡንቻ ችግርን የሚያስከትል የተለመደ በሽታ ሲሆን በማንኛውም የዕድሜ ክልል ውስጥ ሊከሰት ይችላል። ቪታሚን ዲ ለአጠቃላይ ጤና አስፈላጊ ነው፤ ነገር ግን በደምና በአጥንት ውስጥ የካልሲየም ሚዛን መጠበቅ፣ የአጥንት ግንባታና ጥገናን ለመደገፍ ካልሲየምና ፎስፈረስ እንዲዋሃዱ ለመርዳትና ለመሳሰሉት ወሳኝ ሚናን ይጫወታል። በቂ ያልሆነ የቪታሚን ዲ አመጋገብ፣ ለፀሐይ ብርሃን በቂ አለመጋለጥ ለቆዳ ህመም ከመንስኤዎቹ መሃል እንደሆኑ የጤና ባለሙያዎች ይናገራሉ። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ከቅርብ ጊዜ ወዲህ የብዙ ሰዎች ችግር እየሆነ ስለመጣው የቪታሚን ዲ እጥረት ትኩረት አድርገናል። በጉዳዩ ላይ ሙያዊ ማብሪያ እንዲሰጡን አጠቃላይ ሐኪም የሆኑትን ዶክተር ቢታኒያ ጴጥሮስን ጠይቀናል። ቪታሚን ዲ ለአጥንት ጥንካሬና ጤናማ እድገት አስፈላጊ እንደሆነ የሚያነሱት ባለሙያዋ ስለምንነቱ ያብራራሉ። ቫይታሚን ዲ ለአጥንታችን ጥንካሬና ጤናማ እድገት አስፈላጊ የሆነ ንጥረ ነገር ነው። ቫይታሚን ዲ ለአጥንት መስሪያ የሚያገለግለውን ንጥረ ነገር ካልሲየምን ወደ አጥንት እንዲጓጓዝ ያገለግላል። ካልሲየም ከምግብ ውስጥ አንጀትን አልፎ ወደ ደም እንዲገባ የሚያደርግ ሲሆን፣ ለአጥንት መጠንከር ደግሞ ወሳኝ ሚና የሚጫወተው ቫይታሚን ዲ ነው። ስለዚህ በሰውነታችን ውስጥ የሚገኘው የቫይታሚን ዲ መጠን በሚያንስበት ጊዜ የቫይታሚን ዲ እጥረት ተከስቷል ማለት ነው። የድካም ስሜት መሰማት፣ የጡንቻ ድክመት፣ ጭንቀትና ድባቴ፣ የአጥንት ህመም ከምልክቶቹ መሀል እንደሆኑ ዶክተር ቢታንያ ነግረውናል። በዋነኝነት ድካም ድካም ስሜት መሰማት፣ ይህም ስንል ጠዋት በምንነሳበት ጊዜ የንቆ አይነት ስሜት አለመሰማት፣ ያለምንም ምክንያት ሀይል የሚያጥረን ከሆነ አንድ ምልክቱ ሊሆን ይችላል። ሁለተኛው የአጥንትና የመገጣጠሚያ አካባቢ ላይ ህመም ሊገጥም ይችላል። ይህም ስንል የታችኛው የጎባችን አካባቢ ያሉት አጥንቶች፣ ጉልበት አካባቢ ጋራ ወይም ቁጭብጭሜት አካባቢ ጋራ ህመም ሊገጥም ይችላል። ሶስተኛው የጡንቻ መድገም ሊያጋጥመን ይችላል። ይህንም ስንል በተለይ ትከሻ አካባቢ መዛልና እንደመጨምደድ አይነት ስሜት ፈጠር ይችላል። ሌላኛው ምልክት የፀጉር መሳሳት፣ መነቃቀል አንዳንዴ መርገፍ ሊያመጣ ይችላል። ሌላኛው ምልክት የስነ አእምሮ ችግር ለምሳሌ ድባቴ ወይም ሄ ዲፕሬሽን ተብሎ የሚጠራውን የስነ አእምሮ ችግር ልንጋለጥ እንችላለን። ሌላኛው ምልክት የእንቅልፍ መዛባት ሊያመጣ ይችላል። የእንቅልፍ ኳሊቲ ምክንያቱም የምንተኛበት ሰዓት የእንቅልፍ ኳሊቲ ሊቀንስብ ስለሚችል ሰዓታችን የምንተኛበትን ሊያዛባብን ይችላል። በሽታ የመከላከል አቅም መቻላችን መቀነስ በተለይ የላይ የመተንፈሻ አካላት አካባቢ ያለው በተደጋጋሚ ለኢንፌክሽን መጋለጥ ብዙ ጊዜ ለጉፋን ወይም ለኢንፌክሽን አይነት ምልክቶች ተጋላጭ ልንሆን እንችላለን። ጥርስ መቦርቦር ሊያመጣ ይችላል። የቆዳና የከንፈር መድረቅ፣ መላላጥ ልንጋለጥ እንችላለን። እነዚህ እነዚህ ተጠቃሽ የሆኑ ምልክቶች ናቸው። ወተትና የወተት ተዋጽኦ፣ አረንጓዴ አትክልቶችን እንዲሁም ቅባቶችን በመጠቀም ሰውነታችን ውስጥ የተፈጠረውን የቪታሚን እጥረት መተካት እንደምንችል ባለሙያዋ ነግረውናል። የካልሲየም እና የቫይታሚን ዲ ምንጭ የሆኑ የተመጣጠነው ምግቦችን በመመገብ የቫይታሚን ዲ እጥረት እንዳይከሰል ልንከላከል እንችላለን። ይህም ስንል ወተት፣ የወተት ተዋጽኦች፣ አረንጓዴ ቅጠላቅጠል ያላቸው ምግቦች በመመገብ በተጨማሪም ቅባታም የሆኑ ምግቦች በመመገብ ሰውነታችን ላይ ያለውን ቫይታሚን ዲ መጠን መጨመር ይቻላል። ከነዛ ምግቦች ውስጥ ስናይ እንደ አቮካዶ እንደ ፒናት የአሳ ዘይት ወይም የአሳ ስጋ እንደ ጉበት እንደ እንቁላል ሄ አስኳል ክፍሉ እና መሹ የአይነት ምግቦች በመመገብ የቫይታሚን ዲ እጥረት እንዳይከሰት ማድረግ እንችላለን። ቪታሚን ዲ እጥረት በማንኛውም የእድሜ ክልል ላይ እንደሚከሰት የገለጹልን ባለሙያዋ በተለይም እድሜ እየጨመረ በመጣ ቁጥር ተፈጥሯዊ በሆነ መንገድ የቪታሚን ዲ እጥረት በሰዎች ላይ መከሰት ይጀምራል ይላሉ። የቫይታሚን ዲ እጥረት በማንኛውም እድሜ ክልል ላይ ያሉ ሊገጥም ይችላል። ህጻናት ላይ፣ ወጣቶች ላይ፣ አዛውንቶች ላይ ሊከሰት ይችላል። በይበልጥ ደግሞ አዛውንቶች ማለትም ከ60 ዓመት በላይ ያሉ የቫይታሚን ዲ መጠን በተፈጥሮ እየቀነስ ስለሚሄድ በይበልጥ ሊያስፈልጋቸው ይችላል። ግን በማንኛውም እድሜ ክልል ውስጥ ሊከሰት ይችላል። የቪታሚን ዲ እጥረት እንዳለ ከተረጋገጠ ተጨማሪ ምግብ ማሟያን በምግብ ላይ በመጨመር የቪታሚን ዲ እጥረትን መከላከል እንደሚቻል አብራርተዋል። የቫይታሚን ዲ ምንጭ የሆኑ ተመጣጠኑ ምግቦችን መመገብ አስፈላጊ ነው። በመቀጠል ደግሞ የፀሐይ ብርሃን በቂ የሆነ የፀሐይ ብርሃን ማግኘት ይህም ስንል አንድ ሶስተኛ የሰውነታችን ክፍል ኤክስፖዝድ ሆኖ ለ30 ደቂቃ ያህል የፀሐይ ብርሃን ሰውነታችን ማግኘት ይኖርበታል። በመቀጠልም የአካል ብቃት እንቅስቃሴ በተገቢ ሁኔታ በማድረግ ያስፈላጊነቱ ሰፕለመንቶች የቫይታሚን ዲ እና ካልሲየም ሰፕለመንቶች ጋር አብሮ በመውሰድ እሱን እሱን መተካት እንችላለን። ዓለም አቀፉ የምግብ ፖሊሲ ምርምር ኢንስቲትዩት ከጤና ሚኒስቴር ጋር ተባብሮ የሰራው ጥናት ውጤት አስደንጋጭ ነው። ከኢትዮጵያ ሕዝብ ግማሹ እጥረት አለበት። ከአዲስ አበባ ሕዝብ ደግሞ ሶስት አራተኛው ቪታሚን ዲ ያጥሮታል። የህክምና ባለሙያዎች የኑሮ ዘይቤያችን መቀየሩን አብዝተው ያወሳሉ። ከኮምፒውተር መምጣት ወዲህ እየጎበጥን ነው። ከዘመናዊ ስልክ ወዲህ እየፈጠጥን ነው። ይህ ነገር ጣጣ ይዞብን እየመጣ ነው። አያት ቅድመ አያቶቻችን ንቁ ነበሩ። የኛ አኗኗር ፍዝ ሆኗል። የጤና ጣጣ ይዞብን ይመጣል ሲሉም ባለሙያዋ ተናግረዋል።